መዳን የሚገባት ዓለም አዳኟን አሰቃየች። ኃላፊዎች የማያልፈውን አዳፉት፣ ሟቾች የማይሞተውን ሰቀሉት፣ ገደሉት። ወዮላችሁ ያች ዓለም ጌታዋን ለገደለች በርባንም ፈታ ክርስቶስን ለሰቀለች እውነተኛውን አምላክ በውሸታሞች ዳኞች በውሸት ፍርድ ቤት ለከሰሰች ወዮላት። በጨለማ ተጋረደች፣ ራደች፣ ፈራች፣ ተንቀጠቀጠች። አስፈሪ ድምፅ በረታ አባት ብርሃን ራቃት ጨለማ በርኖስ አለበሳት። ሲሰድቡት፣ ሲገርፉት፣ መራራ ሞት ሲያጠጡት፣ ደሙን ሲያፈሱት፣ ሥጋውን ሲቆርሱት ዝም አላቸው። ወሰን የሌለው ትግሥት መጠን የሌለው ሰው መውደድ የማይመዘንትትና የማይለካ ዝምታ በግፍ እየገረፉት መስቀል አሸክመው ወደ ቀራን ወሰዱት። ኃጢአት ያልተገኘበት ኃጢአተኛ የሚደመስስ ቅዱስ አምላክ መሐሪው ጌታ ሰውን ለማዳን ሲል ተገረፈ። መላእክት የሚያመሰግኑት ፍጥረታት የሚያመሰግኑት የሚፈሩት ሰማይና ምድር የማይችሉት ዓለማት የማይወስኑት አምላክን አሰቃዩት። ምስጢሩ የማይመረመር እንደ መብረቅ የሚያስደነግጥ የክብር ልብስ የሚለብሰውን የመዘባበቻ ልብስም አለበሱት። የሕይወትን ውኃ የሚያጠጣውን ለዘላለም የማያስጠማ መራራ ሞትን አጠጡት። መላእክት ያለማቋረጥ ቅዱስ ቅዱስ እያሉ የሚያመሰግኑት በፍርሃት የሚያገለግሉት አያሉ አምላክ በክፉ ፊት መከራው ጸናበት። በዱላም ወገሩት፣ በጦርም ወጉት፣ በጅራፍም ገረፉት። ምድር እለፊ ቢላት ማለፍ የሚቻለው ሰማይ እንዳልነበር ሹኝ ቢላት ማድረግ የማይሳነው አምላክ የውነበት ያለውን በዝምታ ተቀበለ። የሰናፍጭ ፍሬ ታክል ቁጣው ቢገለጥባቸው ጥፉ ከፊቴ ቢላቸው ባይል ክንዱ ቢቀጣቸው ከምድረ ገጽ አትታዩ ቢላቸው ይጠፋሉ፣ እንዳልነበርም ይሆናሉ። እሱ ግን እንደዚህ አላደረገም፣ ዝም አለ እንጂ። ወደ ቀራኔው እየወጣ ነው። የብዙ ብዙ የሆነ ሕዝብ ይከተለዋል። መከራውንምና ሥቃዩን ያዩ ኢየሩሳሌም ሴቶች ደረታቸውን እየደቁ ያለቅሱም ነበር ያያሉ ጌታ መንገላታ ታስለቅሷቸዋል አሳዝኗቸዋልም። በንስፍስፍ የእናት አንጀት አልተቻላቸውምና አብዝተውም አለቀሱ። ኢየሱስ ግን እናንተ ኢየሩሳሌም ሴቶች፣ ለእኔ አታልቅሱልኝ። መካኖችና ያልወለዱ ማዕፀኖች፣ ያላጠቡ ጡቶች ብፁዓን ናቸው ሉሉበት ጊዜ እነሆ ይመጣልና፣ ራሳቸውና ለልጆቻቸው አልቅሷ አለ። እዚያን ጊዜ ተራራዎች በላያቸው ወደቁ ኮረብቶችም። ተውሩን ይላሉ በርጥብ እንጨት እንደሚያደርግ ከሆነ በደረቀውስ እንዴት ይሆን እንዳለው መጻፉ። ክፋት ያልተገኘበት አምላክ በክፉዎች እጅ እየተንገላተ ወደ ቀራኔው አመራ። ቀራኔውም ወደሚባል ስፍራ በደረሱ ጊዜ በችንካር ቸንክረው በመስቀል ላይ አድርገው ሰቀሉት። ሕዝቡም ቆሞ ይመለከት ነበር። እንኳን እንቶይ ሌሎቹን አዳነ እርሱ በእግዚአብሔር የተመረጠ ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበትም ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተ ሲያዩት ንጉሥ ከሆንክ ራስን አድን እያሉ ይዘብቱበትም ነበር። በጦር ሲወጉት ቅዱስ ደሙ ፈሰሰች። መላእክትም ቅዱሱን ደሙን እጹብ ድንቅ በሚያሰኝ በሳት ጽዋ ደሙን ተቀበሉት። እጆቹም በጭንካር ቸነከሯቸው። ከእጆቹም ቅዱስ ደሙ ፈሰሰ። መላእክትም በጽዋ ተቀበሉት። የታመሙት በእጆቿ አድኗቸዋል። አይናቸው የጠፋባቸው በእጆቹ አብርቶላቸዋል። ለምጻሞች በእጆቿ ጽኔቶቻቸዋል። በእጆቻቸው የሞቱትን አስነስቶቸዋል እና ከልጆቻቸው ከእጆቼ የሚፈስ ደም በጽዋ ተቀበሉ። ብርሃን የወለደች የብርሃን እናት እርሱን አዝረ የተንከራተተች ንጽት እናቱ ከመስቀሉ ግርጌውን አለቀሰች። ንጹህ በሆኑት ጉንጮቿ እምባዋንም አፈሰሰች። አዛኝ ልብ ያላት ለሕዝቡ የምታለቅሰው ሰው ከልጇና ከወዳጇ ምልጃ ቅርታና ምረት ለዓለሙ የምትለምነው አዛኟና ሩሯ እናት አብዝታ አለቀሰች። በድንግልና የጸነሰችው፣ በድንግልና የወለደችው፣ በድንግልና ያጠባችው፣ በቅድስና የሳመችው፣ በንጽሕና ያቀፈችው፣ ዓለማት የሚወስኑት በማይመረመር ጥበብ የወሰነችው፣ በድንግልና ያዘነችው በድንግልና በቅድስና ያሳደገችው የዓለም ብርሃን የሆነ ልጇ ተሰቅሏልና ከመስቀሉ ግርጌ ሆና አብዝታ አለቀሰች። የመላእክት አለቆች ከሰማይ ወጥተው አጽናኗት፣ እሷ ግን ልጇን እያየች አለቀሰች። ዳዊት በሳት ፈረስ መጥቶ አይዞሽ አላት፣ እሷ ግን ልጇን እያየች አለቀሰች ይላሉ አበው። ጌታም የእናቱን ለቅሶ ባየ ጊዜ ለደቀ መዛሙርቱ እነኋት እናትህ ሲለው ሰጠው! በቀራኔው በመስቀሉ ግርጌ ሆነው የመስቀሉን ነገር ለሚዘክር ሁሉ ዮሐንስ አማካኝነትና ተሰጠች። ፀሐይ ጨለመች፣ ብርሃኗንም ከለከለች፣ ጨረቃም ደም ለበሰች፣ ኳክብት ረገፉ፣ መጋረጃዎች ተሰነጠቁ፣ አስፈሪው ሁሉ ሆነ። ክርስቶስም ተፈጸመ አለ። ተፈጽሟልና የሰቀሉት ሁሉ ደስታቸውን ይገልጻሉ፣ ስለ ጀብዷ ያወራሉ። ያስፈራልና ከኛ ጋር አያብርም ያሉትን ገድለውታል። ደስታቸውም ወደ ራጣ እነርሱ በፍቃድ እንደሞት አላወቁምና፣ እርሱ ሞቶ ሞትን ድል ያደርጋል፣ እነርሱ ግን ድል ተመቷል። እርሱ በሲኦል የነበሩት ነፍሳትን ያወጣል፣ እነርሱንም ይቀጣል። በሲኦል የነበሩት በኢየሱስ ሞት ከሲኦል ይወጣሉ፣ ገዳዮቹ ግን ያደረጉት ነገር ሁሉ ለዘላለም ያፍራሉ። ክርስቲያኖች ኢየሱስ የተሰቀለበትን ተሰቅሎም መዳን የሰጠበትን ቀን ነገረ ስቅለቱን እያሰቡ ያከብሩታል። እያለቀሱ ማረን፣ ይቅር በለን እያሉም ይማጸኑታል። ነው ነገረ ስቅለቱ የሚታሰብበት የመዳን ቀን ዛሬ ናትና በየአብያተ ክርስቲያናቱ በየገዳማቱ እያሰቡና እየተማጸኑ ነው።